ሰላም ሰላም፣ ወደ ዩቲዩብ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ ወደ ዩቲዩብ ቻናሌ። ላይክ ሰብስክራይብ፣ ሼር በማድረግ አበረታቱ። ሁሌ ማብራችሁ ስለሆናችሁ ምስጋና በጣም ከፍ ያለ ነው። ዛሬም እንደተለመደው እንግዲ እንግዲህ በአዲስ ቪዲዮ ብቅ ብለናል። ላይክ ማድረጋችሁን አትርሱ። እስከ መጨረሻ በማየት ሐሳብ አስተያየታችሁን አስቀምጡልን። እንግዲህ ቪዲዮ ላይ እንዳያችሁት ወይዘሮ እንግዲህ ወይዘሪት ኤቢ የምትባል ተንኮለኛለሽ ጋሽ ደረጀ ሰሞኑን ታገር ውጭ ለመውጣት ባሰበው ምክንያት እናታንን እንግዲህ ፍቅር ለመጣን የራሷን ለማድረግ ቤተሰብ ምንም አይመለከተውም። ስለዚህ ኩሪፍቱ ሂደን መዝናናት አለብን። እስኪያንተም ቤተሰብ ካልሄድ ነው ብለ አስፈቀደና እኔ እናንተ የራሳችን ጊዜ ማሳለፍ አለብን። ብር ደግሞ ከማዬ በዛም በዝም ብዬን ይቀበላለሁ። ስለዚህ ዘና እንበል እባክህ ብላው ነበረ። ያ ግን እሱ ያቀረበችለትን ጥያቄ እኔና አንቺ ማን ነን? ምንድን ነን? ሲቀጥል ኩሪፍቱ ምን ልንሰራ ነው የምንሄደው? እኔ ምንም ማይታሰብ ማይታመን ወሬ፣ የምን ወሬ ነው የምታወሩ? እያወራሻለሽ ነገር አልገባኝም። ምንድነው የምትይው? አልሄድም። ምን ብዬ ነው የሚሄደው? ሲጀመር እኔና አንቺ የሚያገናኘን አንድ ቤተሰብ ስለሆን እህት ከህቴ ውጭ ምንም አይነት ስሜት እንደሌለኝ ነግሬሻለሁኝ ብሏት ነበረ ክስኪ ምን አይነት ሴት እንዲሆንልህ ትፈልጋለህ እስኪኒ ምን አይነት ሴት ልሆንልህ ብላው ነበረ ምትወኝልኝ መልካም ሴት አስተዋይ ሰውን የምትወድ ሰውን የምታከብር ሰው ከሆን ለእኔ ያ በቂ ነው። ስለዚህ ከዛ ውጭ እኔን አንቺን የሚያገናኘን የለም። ስለዚህ እኔን አንቺ ምንም አንገናኝም፣ መልካም ሰው ሁኚ ብሏት ነበረ ማለት ነው። እንደኔ ነው አለች ማለት ነው። ጭራሽ አይ እንዴ ዳጣ ብሏት፣ እንግዲህ በጣም ነው የተናደደች የተንተከተከችው፣ ደማ ነው የሚፈላው። በዛም የተነሳ እንግዲህ የዳጣን ስልክ ገባች፣ ገብታ ፈልጋ ውሃን እንግዲህ በውሃ እጅ ነበረ ስልኩ የዳጣና ውሃን፣ ፓተርኑን ፍችል ብላ ፓተርኑን ካሳየቻት በኋላ ስልኳን ፈታ። እንግዲህ ዳጣን ተመስላ በዳጣ ስልክ እየተጀናጀረች ነበረ ናታንን። ናታን የኔው ዲ በጣም ነው ሞዲ፣ እኮ ማፈቅር ስለመፈራ ነው እንጂ ህይወቴን ሁሉ ላንተ ምናምን እያለች እንግዲህ በማይባል እንግዲህ በቃ እኔ እንጃ ምን እንደምላጁ የማይባል የማይጻፍ ነገር እየጻፈች ነበረ። ናታንም በጣም ተገርሞ እውነት አንች ነሽ እንዴት ዛሬ አሰብሽ? ማለት እውነት እኔ የተሰማኝ ስሜት ከተሰማሽ በቂ ነው። ምን ልሆንልህ? እያለችው ነበር። አስባችኋል ጋይስ? ህዝቡ አይ እኔ የተሰማኝ ስሜት ከተሰማሽ በራሱ በጣም በቂ ነው፣ ከበቂም በላይ ነው። ሌላ ነገር አያስፈልግም ነበር ያላት ናታንም እሷም እንግዲህ ሀይ፣ እኔ እኮ እየፈራሁኝ ነው እንጂ የትዬን እና አነጋሸን እየፈራሁኝ ነው እንጂ ሁሌ ራሱ ክላስ ብመጣ ደስ ይለኛል ብለው ነበረ። ችግር የለውም መምጣት ትችያለሽ ምንም አትፍሪ ብሏታል። ከዚያም እንግዲህ የመጨረሻ ያለችውን ወደ ኩሪፍቱን ሄደን ብንዝናና ጋሽ ተረጀ ሰሞኑን ከሀገር ሊወጣ ስለሆነ ብንወጣ ብለው ነበር። አይ እንደዛ እንኳን አይሆንም፣ እሲ ለምን ከዚህ ሁሉ ክላሴ ነምናት መጭም ብሎ ጽፎላት ነበረ። እሺ ብላ ከስልኳን እንግዲህ እሷ ቴክስቷን ካቆመች በኋላ ቀጥታ ለእናቷ ደውላ ነይ ጉድሽን የሚፈጠር ጉድ ነይ ናታንና ዳጣ እየሰሩ ያሉትን ነገር ነይ ብላት ነበረ። በይ ተረጋጊሽ ብላ እናትየዋም ስልክ ዘግታባት፣ ወደ ቤት ተመልሰው ነበር የመጡት ጋሽ ደረጀ ጋር ቀጥታ እንግዲህ ሲመጡ ይወዩ ጉዳያቸውን እዩ ብላ ነበር ስልኩን አንቀርፍፋ የጠበቀቻቸው። እንግዲህ እናትየዋም ወይዘሮ ማርታ ስልኩን ከእጇ ላይ ምንጥቅ አድርጋ እንግዲህ ቂጧ ስር ነው ቁጭ አድርግ ያደረገች የነበረው። ከዛም ጋሽ ደረጀ እንግዲህ ወደ ክላሱ ሲሄድ ምንድን ነው እያልሻለሹ ብላ እንግዲህ ቴክስቱን አውጥታ እያሳየቻት ነበረ። በዛኑ ቅጽበት ደግሞ ዳጣ አጋጣሚ ከናታን ክላስ ሄደች ማለት ነው። እና ህድ ትስትል ናታን የሚጠብቀው ሌላ ነው። ያቺ የተጀናጀነች ያቺ ፍቅሯን የገለጸችለት ብዙ አማርኛ የሰነዘረችዋ ዳጣን እየጠበቀ እያለ የምትተሰተል ግን ዳጣ ይችኛይቱ ሌላ ዳጣነች ማለት ነው ምንድነው አንተ ልጅ አስተያየት ሁኔታ ሁሉ እየተቀያየርብኝ ነው ምን ሆነህ ነው ምን ምንድነው እያለችው ነበርና እንዴ ቆይ እንደዚህ ስላልሽ ደስ ብሎኛል ምንድን በቃ ማለት ዳጣ ነገር ስላላት በጣም ነው ግራ የተጋባችው ከዛም እንግዲህ ቆይ ስጽፊልኝ የነበረው ምንድን ነበር ምናምን ሲላት አረ እኔ ምንም ማለት ነው ስልክሽ የት ነው ሲላት ውሃ ይዘዋለች ስትል? በቃ በጣም ነው የደነገጠው ናታን በጣም ተመደንገትም፣ በጣም ነው የተናደደው። ምክንያቱም አስባችሁታል እሷ በፊት ለፊት ጠይቀው እኔ እና አንቺ አያገናኘም አያገናኘንም ስላላት እንግዲህ የንዴቷ በንዴት የተነሳ እንግዲህ ሂዳ በዳጣ ስልክ እሱን እያወራች ነበር። ያ ማለት እሱን እየታዘበችው ነበረ። በእርግጠኝነት አሁን እሷና ኤቢና እናቷ ያንን ቴክስት እያዩ ባሉበት ሰዓት ላይ አሁን ዳጣና ናታን ተያይዘው ይሄዳሉ። ያ ማለት ደግሞ ናታን ዝም አይላትም ስልኩን ምን ብለ ሻሽ ምን ብለሽ ጻፍሽ እያለ ነው የሚላ ማለት ነው። እዚህ ጋር ዳጣ ደግሞ በጣም ነው የምትናደደው። ይሄን ነገር ስታይ ደግሞ ከምትችለው በላይ እንደሚሆንባት ባታ አንጠራጠርም። ምናልባች አሁንም ጋሽ ደረጃ ላይ ሰማ ይችላል ይሄን ነገር። ጋሽ ደረጃ ግን ከሰማ እዚህ ጋር ሲተራመሱ ዳልጋ ክላስ ሂዷል ረፍልል ብሎ እዚህ ጋር ከመጡ በቃ ነገርዮሽ ሁሉ በቃ ጣም አበቃለት ማለት ነው ምክንያቱም ኤቢ በቃ ተንኮሏ የመጨረሻ ድረስ እየታየ ስለሆነ ጋሽ ደረጀ ደግሞ ይሄን ካየ በጣም ነው የሚናደድባት። ካሁን ቀደም ያረገችው ነገር ተደብቆላት እያለ አሁን ደግሞ በሌላ ተንኮል ላይ ተንኮል፣ በተንኮል ላይ ተንኮል እየጨመረች ደረጃውን ከፍ ያረገችው ነው እየሄደች ያለችው። እሱም እንግዲህ ለቤተሰቧም ሆነ በዙሪዋ ላሉ ሰዎች በጣም ነው የሚያበሳጨው። ዳጣ እንግዲህ በባለፈው ጥላላት ቤቱን ሁሉ ወጣ ነበር፣ በጋሽ ደረጀ ቁጣና ያው በቤተሰቡ እንትን በሰላም ወደ እዚሁ ተመልሳለች ማለት ነው። አሁንም የምትፈልገው የምፈልገው ይሄ ዳጣና ናታን ፍቅር ጀምረው እንደዚህ እያረጉ ነው ብላ ዳጣን እና ናታ ለመነጣጠል በተለይ ዳጣን ከቤት ለማስባረር ናታን እንግዲህ እስከዛሬ ብቻዋን ሆና ቤት ውስጥ ፍቅሯን ያልተቀበላትን ልጅ አሁን ዳጣ ስትመጣ በቅናትና በሌላ ተነሳሽነት የምትፈልገውን ሁሉ ለማድረግ እየሞከረች ነው። እሱ ደግሞ የሚያዋጣ ነገር አይደለም ማለት ነው። ጋሽ ደረጃ እንግዲህ ሰሞኑን ወደ ሀገር ውጭ ይሄዳል። ኤቢ ምንድንም ታመጣልኝ አባዬ? ስልክ አምጣልኛ አሪፍ ስልክ ብለው ነበረ። ማመጣልሽን እኔ ራሴ ነኝ የማቀው። መሄዴው ለስራ ነው። ሁለተኛ ደግሞ ማምጣት ያለብኝን ለልጄ ይጠቅማታል ብዬ አሰብኩትን የማመጣው እኔ እንጂ አንቺ ስላልሽኝ አይደለም፣ ነበራችሁ ለውሃ ሳምንት አመጣላት አለ ስትለው፣ እንግዲህ እሷ ምንም አላለችኝም፣ እንዳንቺ ምንም ያለች ነገር የለም። ስለዚህ ማምጣት ያለብኝን ራሴ አውቄ አመጣላት አለሁ ነበር ያለ ማለት ነው። ለዲያ ጣሳት አመጣላት አለ እንዲህ ብላው ነበር። አዎ አመጣላት አለሁኝ፣ እሷ ምንም አላለችም ግን አመጣላት አለው ነበር ያለው። ምንድን ታመጣላት ስለ አይ አልነገርም ማምጣት ያለብኝም በሰዓቱ ሳመጣ አመጣለሁ ነበር ያለውና እንግዲህ ኤቢ ተናዳ ነበረ። ከዛ ልጅ ሀደ ልጅ ሶለ ሶለ አለ ነበር ያለችው። አይ መለከትሽ ተቀመጭ ተቀመጪ ብሎ እንግዲህ ተቆጥቶ ጋር ስትርጂ ተቷት ነው የሄደው። እንደውም በቃ ለዳጣ የምታመጣውን ነገር ለኔ ማምጣልኝ ነበር ያለችው ማለት ነው። እንግዲህ ከዳጣ ጋር በጣም ነው ፍክክሯ የሆነ ቅናቷ በቀድፍት ሊያረጋት ነው ማለት ነው። እሷም መሆን ስለማትችል በዛ ጋሽ ድርጅ ራሱ እንዴ አንቺ ልጅ ያምሻል እንዴ? ጤና ያለሽ መራው ድራስ ተመለሽ ምንድነው እያሰብሻለሽ ልጅ ብሎ ነበር በጣም እየተቆጣ ማለት ነው። እንግዲህ እናትዮዋም ተይ በባለፈው ናታን ፍቅሬን የማይቀበለኝ ከኔ ጋር የማይሆን ከሆነ ከዚህ ቤት ይወጣታል እያለች እየፈከረች ነበረ። በዛም እንግዲህ እናትዮት ምን አባሽ ብላ ተቆጥታት፣ እናትዮ ይዋ ብርግ ለመቆጣት አታርፍም፣ ግን አትሰማም ልጅቷ ማለት ነው። በጣም ኃይለኛ ናት፣ ተንኮለኛ ነች ማለት ነው። ውድ ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ አብራችሁን ቆዩ። በቀጣይ ክፍል እስከምንገናኝ አብሮነታችሁ ሁሌም እንደ ሁሌው አይለን። በጣም ነው ማመሰግነው ሁሌም ስለምትከታተሉ፣ ስለምታበረታቱኝ። በቀጣይ ክፍል እንገናኝ። ሰላም ቆዩ።